ዜና እርማት። በሀረር ከተማ አማሬሳ በተባለ ስፍራ የሀረር ኤሌክትሪክ አገልግሎት ቴክኒሻን ትዳር ሊመሰረት ሽማግሌ ልኮ እሽታ ባገኘበት ቀን 11 ሜትር ካለ የኤሌክትሪክ ምሰሶ ላይ ወድቆ ህይወቱ ማለፉን ግንቦት 13 ቀን 2017 ዓ.ም መዘገባችን ይታወሳል። በወቅቱ መረጃው ከተለያዩ አካላት ሲሰራጭ ብስራት ኤፍኤም 101.1 ሬዲዮ ጣቢያ የመረጃውን ግልጽነትና ታማኝነት ለማጣራት የሀረር ፖሊስ ኮሚኒኬሽን የህዝብ ግንኙነት ኃላፊ የሆኑትን ኮማንደር ጣሰው ቻለው ጋር በመደወል አንደኛ፣ በተባለው እለት ያሬድ ጌታቸው የተባለው የሀረር ኤሌክትሪክ አገልግሎት ቴክኒሻን ከፖል ላይ ወድቆ መሞቱን፣ ሁለተኛ፣ በአደጋው ዕለት ሟች ትዳር ለመመስረት ሽምግልና ልኮ እሽታ ማግኘቱን ያረጋገጠ ሲሆን፣ ሶስተኛ፣ መረጃውን ሚዛናዊ ለማድረግ ከሚሰራበት መስሪያ ቤት ተጨማሪ መረጃዎችን ለማግኘት ጥረት ቢደረግም ባለመሳካቱ የተለያዩ ከሟች ቅርብ ያላቸውን ሰዎች ለማነጋገር ባደረግነው ጥረት በመስክ ስራ ላይ እያለ አደጋው እንደደረሰበት በመገለጡ ይህንን አካተን ዘገባውን ሰርተናል። በእኛ በኩል ዘገባውን ለማጣራት የሄድንበትና ዘገባውን የገለጽንበት ከአስተማሪነቱና ከአሰቃቂነቱ በመነሳትና የአንድ ሚዲያ ተቋም አላማ ያ በመሆኑ ዘገባውን ሰራን እንጂ ከእዚህ ጋር የማንንም ተቋም ተጠያቂ ለማድረግ እንዳልሆነ ገልጸን ለተፈጠረው ብዥታ ግን እንደ ተቋም የማስ ለማስተካከል እርማት እንደምንወስድ ገልጸን ቅሬታ ያለው አካል ለማስተናገድ በራችን ክፍት መሆኑን እንገልጻለን። ከ መቶ ሺህ ብር በላይ የመንግስት ገቢ ለግል ጥቅሟ የአዋለችው ተከሳሽ በእስራት ተቀጣች። በወቅቱ መረጃው ከተለያዩ አካላት ሲሰራጭ ብስራት ኤፍም 1 ሬዲዮ ጣቢያ የመረጃውን ግልጽነትና ታማኝነት ለማጣራት የሐረር ፖሊስ ኮሚኒኬሽን የሕዝብ ግንኙነት ኃላፊ የሆኑትን ኮማንደር ጣሰው ቻለው ጋር በመደወል አንደኛ፣ በተባለው ዕለት ያሬድ ጌታቸው የተባለው የሐረር ኤሌክትሪክ አገልግሎት ቴክኒሻን ከፖል ላይ ወድቆ መሞቱን፣ ሁለተኛ፣ በአደጋው ዕለት ሟች ትዳር ለመመስረት ሽምግልና ልኮ እሽታ ማግኘቱን ያረጋገጠ ሲሆን፣ ሶስተኛ፣ መረጃውን ሚዛናዊ ለማድረግ ከሚሰራበት መስሪያ ቤት ተጨማሪ መረጃዎችን ለማግኘት ጥረት ቢደረግም ባለመሳካቱ የተለያዩ ከሟች ቅርብ ያላቸውን ሰዎች ለማነጋገር ባደረግነው ጥረት በመስክ ስራ ላይ እያለ አደጋው እንደደረሰበት በመገለጡ ይህንን አካተን ዘገባውን ሰርተናል። በእኛ በኩል ዘገባውን ለማጣራት የሄድንበትና ዘገባውን የገለጽንበት ከአስተማሪነቱና ከአሰቃቂነቱ በመነሳትና የአንድ ሚዲያ ተቋም አላማ ያ በመሆኑ ዘገባውን ሰራን እንጂ ከዚህ ጋር የማንንም ተቋም ተጠያቂ ለማድረግ እንዳልሆነ ገልጸን ለተፈጠረው ብዥታ ግን እንደ ተቋም የማስ ለማስተካከል እርማት እንደምንወስድ ገልጸን ቅሬታ ያለው አካል ለማስተናገድ በራችን ክፍት መሆኑን እንገልጻለን። ከጤናማ ሰው ሰግራ የተዘጋጀ መድኃኒት በጎጂ ባክቴሪያ የተጎዳነ አንጀት ለማከም ጥቅም ላይ ሊውል ነው። የዩናይትድ ኪንግደም ዶክተሮች ከጤናማ ሰው ሰግራ ደረቅ የተዘጋጀ መድኃኒት በመጠቀም አደገኛ ኢንፌክሽንን ለማጽዳት እየሞከሩ ይገኛል። የሰግራ ናሙናው የሚመጡት ከጤናማ ለጋሾች ሲሆን በጥሩ ባክቴሪያ እየተሞሉም ናቸው። መረጃዎቹ እንደሚያሳዩት ጎጂ ባክቴሪያን ከአንጀት ጥልቀት ውስጥ ታጥቦ በጤናማ የአንጀት ባክቴሪያ ሊተኩ ይችላሉ። በየአመቱ አንድ ሚሊዮን ሰዎች ይገላል ተብሎ የሚታሰበውን አንቲባዮቲኮችን የሚቋቋ ቋሚ የጤና እክልን ለመግታትም አዲስም ዘዴ ነው። አዲስ ጥናት ያተኮረው ባለፈው ስድስት ወራት ውስጥ መድኃኒት በተላመደ ባክቴሪያ የተጠቃ ኢንፌክሽን ባጋጠማቸው ታካሚዎችም ላይ ነው። ለታካሚዎቹ ለሰገራ ባንክ ካበረከቱ ሰዎች ከሰገራ የተሰሩ ኪኒኖችም ተሰጥቷቸዋል። እያንዳንዱ የሰገራ ናሙና ምንም አይነት ጎጂ አለመኖሩን ለማረጋገጥ ይሞክራል። ያልተፈጨ ምግብ ይወገዳል፣ እናም በዚያም በረዶ እንዲሆን በዱቄት ይደረጋል። ይህ ምንም ጉዳ የኢትዮጵያ ሳይደርስበት በሆድ ውስጥ አልፎ ወደ አንጀት ሊደርስ በሚችል ኪኒን ውስጥ ይታከማል። ለጥናቱ መሰረት ለመጣል በለንደን ጋይስ ና ሴንት ቶማስ ሆስፒታል በ በአርባ አንድ ታካሚዎች ላይ ሙከራም ተደርጓል። ኤርትራዊው አዛውንት በመቶ ሶስት ዓመታቸው ሀጂ በመፈጸማቸው ቁርጠኝነታቸው እየተደነቀ ነው። ኤርትራዊው ሀመድ በአረፋ ተራራ ላይ ከ1.6 ሚሊዮን ምዕመናን መካከል ቆሞ ሃይማኖታዊ ግዴታውን የተወጦ ሲሆን እድሜ ለእምነት እንቅፋት እንደማይሆን አረጋግጠዋል። በችግርና በቁርጠኝነት የታየው ጉዞ የእስልምናን የተቀደሰውን ሀጅ ለመፈጸም ያላቸውን የማይናወጥ ቁርጠኝነት ያሳያል። ወላጅ አልባ ሆነው ከባድ ልጅነትን ያሳለፉት ሀመድ ከወላጆቻቸው ከወራት በፊት የሞተውን አባታቸውን ማየት እንኳን አልቻሉም። ክፍለ ዘመን በኤርትራ አንሴባ አካባቢ የከብት እረኛ እና ነጋዴ ሆነው ሰርተዋል። አንድ ቀን ሀጅ ለማድረግ እያለሙም ኖረዋል። ምንም እንኳን እድሜያቸው ቢገፋም የአካሉ ስንነቶች እንዲያግዳቸው አልፈቀዱም። ከመቶ ዓመት በላይ በመጨረሻ ሀጅ የማድረግ እድልም አግኝተዋል ሲል ሀመድ ለአልሻራክ አልአውሳት ተናግረዋል። አዎ፣ በእግሬና በአይኖች ላይ ህመም ይሰማኛል፣ ግን ፊቴን በዘምዘም ውሃ ስታጠብ ሁሉም ነገር ጠፋ በፈጣሪ ስም እምላለሁኝ። ከእንግዲህ ምንም አይነት ሕመም አይሰማኝምን ብለዋል። የአህመድ ወደ መካ የሚወስድ መንገድ ለብዙ አስርተ ዓመታት ሲሰራም ነበረ። በኤርትራ የቀኝ ግዛትና የድህረ ነጻነት ትግሎች ውስጥም የኖረ በእምነቱም ጸንቷል። የእሱ ታሪክ እንደሱ ለጉዞ አቅም ሲሉ ለዓመታት የሚቆጥቡ ተጓዞችንም ያስተጋባል።